ሰላም ሰላም፣ ጤና ይስጥልኝ። እንዴት ከረማችሁ? የዩቲዩብ ቤተሰቦች አማን ነው። እንዴት ናችሁ? ዛሬ በርዕሱ ላይ እንዳያችሁት ስለ ትሬድ አጠር ያለ ነገር ላወራችሁ ነው። የተወሰነ ልምዳለኝ በዚህ ዙሪያ እና ያው ይህንን ሀሳብ ላወራ የተነሳሳውበት ምክንያት ሰሞኑን ኤቢ ማርሻል አቤኔዘር በሰይፉ ሾው ካደረገው ቆይታ በኋላ በጣም ብዙ መነጋገሪያ እየሆኑ ነው እና የሆነ ጉዳይ ይሆኗል ሰዎች ከዛ በፊት ምንም ነገር ስለማያውቁም ስለ ትሬድ የማያውቁም ስለነበሩ ቶፒክ ወጣ እና አንዳንድ ሚዲያ ላይ እያየው ነው በዚህ ጉዳይ ማለት ነው። ሰዎችም እየተነጋገሩበት ስለሆነ ያለችኝን ልምድ ሼር ላደርጋችሁ ነው ጋይስ። አይ ቲንክ ይጠቅማል፣ ትንሽ ይጠቅማል ብዬ አስባለሁ እና በትሬድ ላይ ብዙ ብር ማለት ባልችልም ብቻ ወደ 3000 የሚጠጋ ዶላር አካባቢ እኔም ሎስ አድርግ ሞክሬ ያው አጥቻለሁ። አልተሳካልኝም። ትሬድ ምን መሰላችሁ ጋይስ? ከዛ በፊት ግን ምንድን ነው ከመግባቴ በፊት እንደምን አላችሁ? እንዴት ከረማችሁ? ቆይቻለሁ ዩቲብ ላይ እንደዚህ በቪዲዮ ምናምን አለው ሾርት ቪዲዮዎችን ምናምን አለው ብቅ ብቅ ላለው ሪያክሽን ላይ ምናምን፣ ግን ያው የስራ ባህሪ ቪዲዮ መስራት አልቻልኩም። በሌላ በሶሻል ሚዲያ ግን አለው በሽነኝ አለው አልጠፋውም እንግዲህ ዛካ በሻ ይቀጥላል ጋይስ። የሆነ ጊዜ ላይ ሲመቻች ደግሞ በሰፊው ሚዲያ ላይ የምንበረከትበት ጊዜ ይኖራል፣ እግዚአብሔር ያውቃል። ለማንኛውም ወደ መጣሁበት ስገባ የምንመሰላችሁ ትሬድ ማለት አሁን ሰዎች ትሬድ በጣም ብዙ ስካም አለ፣ እውነት ነው አጭበርባሪዎች እንዲህ የበዙበት ማርኬት ነው። ግን ትሬድ አሁን ኤቢ ማርሻል እንትና መጡ እንጂ እኛ ሀገር ላይ ኤቢ ማርሻል። በነገራችሁ ላይ እኔ ኤቢ ማርሻልን የማውቀው ያው ሁለት ሶስት አመት በላይ ነው፣ ዱባይ ከገባ ጀምሮ ከሶስት አመት በላይ ምናምን አቋሉ ላይክ ዱባይ ላይ ሲንቀሳቀስ ማለት ነው። እና እኛም ሞቲቬት አድርጎኝ ነው ኖርማሊ፣ አሁን ሎስ አድርጌ ያሉ ያልኳችሁ ብር በእነሱ ነው። እና እነ ማርሻል ሌሎችም አሉ፣ እኔ አሁን ስም ጥራት አልፈልግም፣ ቢኮዝ መርሻል ኦልሬዲ አሁን ይቪ ማለት ነው። እሱ ኦልሬዲ እንትን ስላለ ነው ስለታወቀ ነው ሚዲያው ላይ ስለወጣ ነው። የሌሎችን ስ ግን አሉ እና በእነሱ ሞቲቬት ሆኜ እንደ ማንኛውም ሰው ማለት ነው። ከዛ በኋላ ገባሁ ምናምን። የተወሰነ ነው ምንድን ነው የተወሰነ ነው እንትን ይፈልጋል ትሬድ ማርኬቱ። የዓለም ቢዝነስ ነው። ምንም የሚደበቅ ነገር አይደለም። ማርኬቱ አለ ቢዝነሱ አለ። ትልቁ እንደውም በአለም ላይ በየቀኑ ወደ ሰባት ቢሊዮን ምናምን አካባቢ ዶላር የሚንቀሳቀስበት ትልቅ የሚባለው የዓለማችን ቁጥር አንዱ ትልቁ ገንዘብ የሚንቀሳቀስበት ማርኬት እና ቢዝነስ ነው። ማርኬቱ አለ፣ ሪል ነው። ግን በውስጡ ግን ብዙ አይነት አጭበርባሪዎች አሉበት። እንዲሁም ደግሞ ብሮከሮች የሚባሉት እነዚህ ምን ይህን ነገር ለመስራት የምንጠቀምባቸው አፕሊኬሽኖች አፖች ምናምንም አጭበርባሪዎችም እውነቱ ሌሎችም አሉ። ሶ ለማንኛውም ይሄ ቢዝነስ ምንድን ነው ዝም ተብሎ የሚገባበት ቢዝነስ አይደለም። ገባችሁ? አንደኛ ነገር እውቀት ይፈልጋል። እውቀት ግን ሲባል እውቀቱ ግን ሊመጣ የሚችል እውቀት ነው እና ሰዎች አንዳንድ ሰዎችን እንትን አይተው ገብተው ቶሎ የሆነ ብር ዲፖዚት ከባንካቸው እዚህ አስገብተው በቃ መሞከር ዝም ብሎ ባይ ሴል የሚባል የሚነካ ነገር ስለሆነ ብቻ ገብተው ይከስራሉ። ይሄ ነገር እውቀት ይፈልጋል። እውቀት ግን ምንድነው በአንዳንድ ቦታዎች ላይ ባይዘው በትምህርት ደረጃ ነው የሚሰጠው። በዩኒቨርሲቲ ደረጃ በማርኬቲንግ በምናምን ውስጥ ያለ ቢዝነስ ነው ይሄ ነገር እና ያው እኔ ዲቴል አሁን እኔ ትሬደር አደለሁ እና ዲቴል ልነግራችሁ ሳይሆን ያለችኝ ኤክስፒሪየንስ ነው፣ እና በዩቲዩብ በምናምን ኢንፎርሜሽን ይገኛል፣ በማንበብ በምናምን እና እውቀቱን ማግኘት ይቻላል፣ እና በልምድ ደግሞ በልምድ ማለት ያው እንደዚህ ብር በመክሰርም ከስሮ በእውነተኛ ብር፣ እንዲሁም ደግሞ ዴሞ የሚባሉ አሉ። ዴሞ አካውንት፣ ውሸት አካውንቶች ራሳቸው ብሮከሮቹ እነዚህ አፕሊኬሽኖቹ የሚከፍቱታል። ሪል ማርኬቱ ላይ ገብታችሁ ግን በዜሮ ውሸት በሆነ ብር አንድ ሺህ ዶላር 500 ዶላር ቆጣ ይሰጣችሁና የውሸት ማለት ነው እንድትለማመዱ ምናምን አለ። በእንደዚህ በእንደዚህ አይነት ነገር እውቀት ማግኘት ይቻላል፣ እውቀቱ ይገኛል። ከዛ በኋላ የራሳችሁን ውሳኔ ተወስናላችሁ። እኔ ምንድነው መሰላችሁ መጀመሪያ ያደረኩትኝ ያው እንደዚህ አይነት ትንሽ አየሁ፣ ዩቲዩብ ላይ ለማየት ሞከርኩ አንዳንድ ነገሮችን፣ የተወሰነ ነገር ደግሞ አሉ ቡኮች ምናምንም አሉ ብቻ ለማየት ሞከርኩ። ከዛ ሞከር በቃ ትሬድ ምናምን ገባውና ሪሉን መስራት ይሄ ዴሞ የሚባለው ምናምን የውሸቱን ማለት ነው። አንድ ይሁን ሁለቴን የሞከርኩት እውነት ለመናገር በጣም በቃ አሬ በተፈጥሮ ነው እንደዚህ አይነት ነገር አልወድምና ያው ወደ ሪል አካውንት መቶ ዶላር አስገባው እያልኩኝ መቶ የንም ነፉኝ ምናምን ከዛ ሁለት ለ300 ዶላር ያው የሆነ ሰዓት ላይ ታገኛለህ ሌላ መቶ ዶላር 200 ዶላር ታገኛቸዋል። ለመልስ ይወስዷታል እንዴ እንዴ ነው ቢዝነሱ ማለት ነውና ሎት ምናምን የሚባሉ ነገሮች አሉ። ይሄ ይሄንን ያው በጣም ኢንተረስት ያላችሁ ሰዎች ስለ ዲቴል የሚያስረዱ ስላሉ ዩቲዩብ ላይ እነሱን ገብታችሁ ዩት ማለት ነው። ከዛ በኋላ በዚህ አይነት መንገድ እውቀቱ ይገኛል ለማለት ፈልጌ ነው። ምት ላይ ዩቲዩብም ላይ ሆነ በማንበብ ምናምን፣ ግን ኖርማሊ ለምሳሌ ምንም እውቀት የሌለው በትምህርት በአካደሚካል ምናምን አይመከርም በነገራችሁ ላይ ለምሳሌ ምን ለማለት ፈልጌ ነው አሁን በዩቲዩብ አሁን መስራት ትችላላችሁ። ቲክቶክ አካውንት ከፍታችሁ ቢዝነስ መስራት ማስታወቂያ ምናምን እንደዚህ ያላል፣ ይቻላል። ግን ይሄ ግን ትንሽ አካዳሚካሊ ቢኮዝ ሁሉም ነገሮች በእንግሊዝኛ ናቸው። እዛ ላይ አትሊስት ትንሽ አካዳሚካል ነገር ይፈልጋል። በነገራችሁ ላይ ሰው ዝም ብሎ ግባ ግባ ስለሚል ብቻ መግባት የለብም። ትንሽ አካዳሚ ነገር ይፈልጋል። እውነት ለመናገር ለምንድን ነው አትሊስት እዛ ጋር ያለውን አፕሊኬሽኑን ማንበብ መረዳት መቻላል። ቢኮዝ ሪል አካውንት ሪል ብር ነው የምታስገቡትና፣ ትንሽ አካዳሚካል ነገር ይፈልጋል። ቢኮዝ ሁሉም እንዳልኳችሁ ነው። በቃ ያልደጋግመውም፣ በአጠቃላይ ትንሽዬ አካዳሚ ነገር ይፈልጋል። አካዳሚካል ትምህርት ነገር ይፈልጋል። አትሊስት አንብቦ መረዳት መቻል አለበት። በቃ ቢዝነሱ ኢንተርናሽናል የሆነ ቢዝነስ ስለሆነ ማለት ነው። በሪል ብር ጨዋታ ነው ይሄ፣ በእውነተኛ ብር ስለሆነ እንደዛ ነው ያለው ነገር። ከዛ ውጪ ማንበብ መረዳት የሚችል ሰው መስራት ይችላል። ምንድን ነው ገብቶ ግን መጀመሪያ ማወቅ ዩቲዩብም ላይ ሆነ መጽሐፎችን ማንበብ አሉ እንዳልኳቸው ኦንላይን ምናምን ምናምን ያ ነገር ነው። ከዛ ውጪ እኔ ሎስ ያረኩትን ወደ ሶስት ሺ ምናምን አራት ሺ ዶላር ሰዎችን እንትን አላረግም። እኔ ሰው ላይ እነ ሁሉን እነ ኤቢ ማርሻልን ሆነ ሌሎችን ኮምፕሌን አላደርግም። ቢካዝ እኔ ያጣ እኔ ምክንያቱም አንደኛ በጊዜውም ጥሯል፣ ዝም ብዬም ነው ስንትን ስለ የነበረው ለማግኘት ቢዝነስ ስለሆነ ብሩ ዝም ብሎ እንትን ስለሚይል ይወጣል ይወርዳል። እና ለማግኘት ስለሆነ እነሱን ኮምፕሌን አላደርግም። ግን እነሱ እንደውም ሞቲቬት አድርገዋል አይ ቲንክ ሰዎችን። ይሄ ስራ አለ። በነገራችሁ ላይ እኔ ከኔ ጋር የሚሰሩ ጓደኞች ህንዶች ምናምን አሉ፣ ኢንዶኔዥያዎች ምናምን ይሰራሉ ትሬድ። በነገራችሁ ላይ ኢቨን የአገራቸው ራሱ ሎካል የሚባሉ ትሬደሮች አሉ፣ ከአገራቸው ባንክ ጋር ልክ ከአገር ባንክ ጋር አሁን ህንዶች ምናምን አላቸው እዛው የአገራቸው ማለት ነው ከአገራቸው ባንክ ጋር የሚሰሩ አቢሲኒያን ምናምን ንግድ ባንክ ጋር ምናምን ይገናኝ ነገር። አሁን ለምሳሌ በእኛ ሀገር ቢሆን ነው ምላችሁ። እዛው ከዛ የባንክ ሲስተም ውስጥ ገብተው ያሉ ብሮከሮች አፖች አሉ የሚሰሩ ማለት ነው። ይሰራል፣ ይሄ ነገር አለ። ከኔ ጓደኞች ጋር ያሉ ፎሬክስ የሚባለው ይሄ ትሬድ፣ አሁን እየተወራለት ያለውን ፎሬን ከረንሲ ትሬድ ትሬድ፣ ይህንን ትሬድ የሚሰሩ ልጆች አሉ ከኔ ጓደኞች ጋር ማለት ነው። ይሄ ቢዝነስ ኢንተርናሽናል ነው አለ ግን ምንድነው የሰው ንቃትና የመለየት ማወቅ ምናምን ይፈልጋል ይሄ ነገር ነው። ከዛ ውጪ አዋጭነቱ እንደተባለው ነው። የሚያውቅ ሰው ነው ሊያወጣው የሚችለው ማለት ነው። ግን ምን አለ መሰላችሁ፣ አሁን ለምሳሌ እኔ ከነገርኳችሁ ቅድም ያው ወሬው ጠሽ ጠሽ ስለሞጣ ነው እንጂ ሲግናል የሚባላል፣ አሁን እኔ ከልጆች ሲግናል ወስድ ነበረ። ምክንያቱም በራሴ ኮንፊደንስ አይደለም ያለኝ እውቀት ራሴ ይሄ ነው ይሄ ነው ብዬ ከዚህ በኋላ ማርኬት ሊወጣ ይችላል ከዚህ በኋላ ሊወርድ ይችላል። እንደዚህ ወርቅ ሊወጣ ይችላል ሊወርድ ይችላል ምናምን የሚለውን ነገር ወሰኘ መስራት አልቻልኩም። አንደኛ ሁለተኛ በራሴም ኮንፊደንስ የለኝም። ሁለተኛ ደግሞ ጊዜ እናንተ ነው የለኝም፣ ጊዜ የለኝም በአጠቃላይ። ስለዚህ አትሊስት ከማርኬቱ ላለመራቅ ብዬ ማርኬቱ ላይ በጣም ኢንተረስት ስለሆንኩኝ ከሰዎች ሲግናል ሰዎች አሉ ቴሌግራም ላይ እንዲህ ምናምን ምናምን የሚለጥፉ ሲግናል እየወሰድኩኝ ምናም ሞክሬያለሁ። ይሄ እንደዚህ አይነት በእንደዚህ አይነት መንገድም አንዳንድ ልጆች የሚያዋጣቸው ሰዎች አሉ፣ የሚያዋጣቸው አሉ። ያው ዋናው ነገር ምን መሰላችሁ? ይሄ ማርኬት እንግዲህ የተወሰነ ፖይንት ካስጨበጥኳችሁ ብዬ ነው እና ይሄ ስራ ይሄ ማርኬት ብዙ ሰዎችን ያው ብር የሚታፈስበት ነው፣ ግን ያላችሁንም የምታጡበት ነው በነገራችሁ ላይ እና ብርም ይገኛል። ዶላር ዝም ብሎ ነው የሚቆጣው። እና ብር በጣም ብዙ ብር አሁን አንዳንድ ሰዎች እውነት ሊሆን ነው አሁን እነሱ ኤቢ ማርሻል የሚኖረው ይሄን ያህል ገንዘብ የለውም፣ ወሬ ነው፣ ተከራይቶ ነው መኪና ምናምን ሊሆን ይችላል። ግን ከማንም ምንም በላይ በጣም ቢዝነስ ውስጥ ያለ ሰው ነው፣ በጣም ብዙ ብር አለው። ብታምኑ ባታምኑ ከዜሮ የተነሳለች ነው ባይዘዊ። እና መኪናም ሊከራይ ይችላል። ይሁሉ አራት አምስት መኪና ተመሳሳይ መኪና ምናምን የሚያሳየው ፕሮሞሽን ሊሆን ይችላል። እኔ ስለሱ የማውቀው ነገር የለኝም። ያንንም ለማድረግ ብር ይፈልጋል። አንድ ወር ሁለት ወር አምስት ወር ምናምን አራት አምስት መኪና ይዘ ተንቀሳቀሰ እንትን የምትልበት ዱባይ ላይ አፓርትመንት ውስጥ እየኖርኩ ምናምን ዝም ማንኛውም ሰው ሊያደርገ አይችልም፣ ገንዘብ ከሌለ። ገንዘብ ስላለው ነው ያንንም እያደረግ ያለው ነው። ኢቨን ገዝቶት ባይሆን ነው። እኔ እሱ ጠበቃም አይደለውም። አንዳንድ ሰዎች ቶታሊ ልጁ ውሸተኛ ነው ምናምን ሳይሆን ቢዝነሱን ዓለም ላይ ያለ ቢዝነስ ነው፣ እሱ እየሰራበት ነው ምናምን እና እንዲታወቅ አድርጓል። ወደ አገሪቷ አገሪቷ አለም የደረሰችበትን ነገር እንዲታወቅ ምናምን አድርጓል። ይሄ ነገር አለም ላይ በጣም ያለ ነገር ነው። ኤቭሪዋን የሚሳ ሁሉ የሚሰራው ሰው ነው እንዲታወቅ ማድረጉ ራሱ አንድ ነገር ነው። ዩ ኖ እንደኔ ይሄ የኔ የኔ አመለካከት ነው እና እሱ ላይ ምንድነው ስለሱ ሰው ይሄን ሳይሆን ሞቲሽን ይሄን ስራ እንድናቀ አድርጎናል ነው የሚለው ነገር ነው። እኔ ከሱ በፊት ብዙ ሰው አልነበረም ግን ይሄ ነገር እኛ ሀገር ላይ ማለት ነው፣ የሚያስተምርም የሚያናገርም እንዲወጥ የለም። ግን ዓለም ላይ ቆይቷል። ከስንት አመታት በፊት ነበረ ይሄ ነገር፣ ሰው የሚሰራው ነገር ነው። ከስንት አመታት በፊት ማለት ነው። ስለዚህ እሱ ገባበት አየውና፣ ያው ማሳወቅ ነበረበት። እያሳወቀ ነው። ያ ነገር ነው ያለው ነገር። ከዛ ውጭ ሰዎች እንደዚህ ቴሌግራም ላይ ምናምን ምናምን። ይሄ የሁሉም አሰራር ነው። አንድ ነገር ስታገኙ አንድ ነገር መስጠት አለባችሁ። ይሄ አሁን እሱ አላችሁ አይደለ? ሌሎቹም ቢሆኑ ይህንን አይነት መንገድ ነው የሚከተሉት። ከብሮከሮቹ ጥቅም ያገኛሉ። እውነት ነው። አሁን ለምሳሌ እንደ ማንኛውም ነገር ማንኛውም ነው ነገር የተለመደ ነው። ለምሳሌ እንትን ላይ እንድትገቡ ሁሉም ይህንን እንትን አድርጉ ይናንት የሚላችሁ እኮ ሊንክ የሚሰጣችሁ ምናምን እኮ ጥቅም አለው። አሁን እነሱ አንተ እዛ ብሮከር፣ እዛ አፕሊኬሽን ደንበኛ የሆነ እዛ ዲፖዚት አርገ ስትሰራ እነሱ ፐርሰንት ያገኛሉ። አቀ ነው ግን ደግሞ የትኛውም እንትን በዜሮ የሚሰራ የለም። በዚህ ሰዓት ማንኛውም ሰው እንደዛ የሚሰራ የለም። ኢቨን አፕሊኬሽኑም ሊከፍላቸው ይችላል። ያ ይሄ የታወቀ ነገር ነው በአጠቃላይ እና ለእኔ አይገርመኝም። እነሱ ቢያገኙ ምናምን ይሄ የታወቀ ነገር ነው። እና ከዛ ውጪ ያው አጭር ነበር ያሰብኩት ቪዲዮ። ምንድነው ትሬድ አለ ትሬድ ዋናው ነገር እውቀት ይፈልጋል። ዝም ብሎ የሚገባበት ነገር አለ። እውቀቱ ግን የሚገኝ ነገር ነው። እውቀቱ ትንሽ አካዳሚካል ነገር ያለው ሰው ማለት አካዳሚካል ማለት ትንሽ ማንበብ፣ እንግሊዘኛ ማንበብ መረዳት የሚችል ሰው ምናምን። ሶሻል ሚዲያም ላይ ነው እንግሊዘኛ ዛት ማች መረዳትም ላትሉ ትችላላችሁ። ግን እንደኔ ትንሽ አካዳሚካል ነገር ይፈልጋል አስቸጋሪ እዛ ጋ አፕሊኬሽኖች መረዳት ምናምን አካሄድ መሄድ ብዙ ነገሮች አሉ። የኢንተርናሽናል ሚዲያዎች መከታተል እና ዶናልድ ትራምፕ የሆነ ነገር ሲናገሩ ዶላር የወርቅ ዋጋ ይወጣል፣ ዶላር ይወርዳል፣ ይወጣል። እንደዚህ እንደዚህ አይነት ነገሮች አሉ እና የተወሰነ አካደሚካል ነገር ሊፈልግ ይችላል። አካደሚካል ነገር ባይፈልግ ትንሽ እውቀት እንግዚያችኛ ነገር ላይ ትንሽ የመስማት የመረዳት ነገር ያለው ሰው ቢሆን የተሻለ ነው። ቢኮዝ ብዙ አረብ ሀገራት ላይ ምናምን የቤት ማዳም ቤት የሚሰሩ ልጆች ምናምን በእንደዚህ ነገር ብራቸውን መበላት የለባቸው። ምንም የማያውቁ ከሆኑ ልጆቹ ማለት ነው። ግን አሁን ለምሳሌ አረብኛ ምናምን ምናምን እንደዚህ ለ በአረብኛ ይሰራሉ። አሁን እነዚህ አሁን አረብኛ ምናምን እንዳልኳቸው ትንሽ የቋንቋ ቢጤ ስለሚያስፈልገው ነው። አሁን እንደዚህ አረብ ሀገራት ላይ ያሉ ሴቶች ማዳም ሴቶች በምንድን ነው በአረብኛ የሚሰሩ አሉ። አሁን እነሱ መስራት ይችላሉ ነው በአረብኛ አፕሊኬሽኑ መጠቀም ምናምን ከተሆነ እንደዛም ቀላል ነው፣ ይነው ሶ ይቻላል ለማለት ነው። ግን እውቀት ይፈልጋል። እውቀቱ ግን ዩቲዩብ ላይ ጊዜ ሰጥቶ ዩቲዩብ ላይ ማጥናት፣ መጀመሪያ ማዳመጥ፣ የተለያዩ ነገሮችን ማየት ዩቲዩብ ላይ ስለ ትሬድ። ከዛ በኋላ ቀስ በቀስ በዲሞ ይሄ በውሸት መኒ የሚባል ያልኳቸው የለ እሱ እሱን በመለማመድ ሊመጣ ይችላል። ከዛ በኋላ ራስን ተቆጣጥሮ ትንሽ እየብር ደግሞ እንትን እያደረጉ መሞከርም አንድ ነገር ነው፣ አንድ ነገር ነው። ትንሽ ብር በቃ እና ትንሽ ዜሮ ሎት ምናምን ትባላል። ዜሮ ፖይንት ዜሮ ሎት ይባላል። እነሱ እነሱን ኮንትሮል ካደረጋችሁ በአንድ ጊዜ አይደለም ይዘርፋችሁ፣ ግን ኮንትሮል ካላደረጋችሁ ብዙ ብሮችን ዝም ብሎ በትንሽ እንትን ውስጥ ደቂቃ ውስጥ ልታጡ ትችላላችሁ። ዛት ስዋይ ይህንን ለማለት ነው የመጣሁት። ቪዲዮ አያልቅም፣ ስለዚህ ተወርቶ አያልቅም። እኔም ከውስጤ ልነግራችሁ የነበረውን ላወራችሁ የነበረውን አመጣጤ ያወራው ስላልመሰለኝም ይበን እና ቢዝነሱ ዓለም ላይ ያለ ቢዝነስ ነው። ሁሉም ሰው የሚሰራው ነገር ነው። ሁሉም ባይባልም በጣም ብዙ ሚሊየን ህዝብ ነው የሚሰራው። በነገራችሁ በሞባይል ምናምን የሚሰራው በኮምፒውተር ምናምን ነው። በጊዜ ይፈልጋል የሆነ ማየት ምናምን ይፈልጋል። እንደዚህ ነው ማርኬቱ። ግራፎች አሉ፣ እነሱ እነሱ ማንበብ ምናምን እና እንትን መሆንም የትሬድ ላይ መንቀሳቀስ የምትፈልጉ ሰዎች በደንብ ጊዜ ሰታችሁ እንትን ላይ ዩቲዩብ ላይ ስለ ትሬድ በአማርኛ ምናምን የኛ ሀገርም ዩቲዩበሮች ምናምን አሉ የሚያስተምሩ። እነሱን መከታተል ከዛ በኋላ በትንሹ ዲፖዚት አድርጎ እንትን ማድረግ ይቻላል። ግን ይሄ የኦንላይን ቢዝነስ ላይ መንቀሳቀስ የምትፈልጉ ሰዎች ይሄ ብቻ አይደለም። ኦፕሽን ብዙ አይነት እንደ ዩቲዩብ መስራት ይቻላል። ቲክቶክ ላይ የተለያዩ ነገሮች፣ ብዙ አይነት የኦንላይን ስራዎች ላይ መስራት እና ገንዘብ ማግኘት ይቻላል። ይሄኛው ሪስክም አለው ነው። ስለዚህ ብዙ አማራጮች ያሉበት ዘመን ላይ ያለ ነው መንቀሳቀስ ይቻላል እንደማለት ነው እና እነ ኤቢ ማርሻል ላይ የመጣው እንትን ለእኔ እኔ እንደነገርኳችሁ ብዙ ብር ነው ሎስ ያደረኩትኝ። ወደ ከ300 በላይ ሎስ አድርጌያለሁ ዶላር በላይ ማለት ነው ወደ 340 በላይ ነው አደለ። እና ግን እነሱን ብሌም አላደርግም እኔ ምክንያቱም በዛ ሰት እኔ ምንም ኢንፎርሜሽኑ አልነበረኝም። ከዛ እነሱን አይቼ ነው ይህን ነገር እንትን ያልኩት። የኔ መቸኮል እና የኔ አካሄድ ጥሩ ስላልነበረ ነው አይ ቲንክ ሎስ ያደረኩት ገንዘብ ግን አለም ላይ ያለ ነው እኔ ከጎን ከኔ ጋር የሚሰሩ ልጆች ይሰራሉ እዚሁ ከእኔ የሚሰሩ ህንዶች ምናምን አሉ ኢንዶኔዥያ እነዚህ ፊሊፒንሶች ምናምን አሉ እና ይሄ ነገር አለም ላይ ያለ ነገር ነው ምንም የሚገርም ነገር የለውም ለዚያ ነው ለማንኛውም ውድ ቤተሰቦች መልካም ቆይታ ይሆንላችሁ ያለኝን ነገር ለማካፈል ነው የሞከርኩት አይቲንክ እስኪ ወደፊት ወይ ተዘጋጅቼ ደግሞ አሁን ዝም ብዬ ነው እንትን ያልኩት ያለሁትም ጫጫታ አለ ኤሲ ምናምን እንትን ይላል እስኪ ተዘጋጅች እስኪ ሀሳብ ስጦኝ እስኪ ላይክ ኢንተረስት ያላችሁ ሰዎች መስራት እችላለሁ በሰፊው ማለት በጣም በዲቴል አውርቼ እንትን ማድረግ ይችላለሁ ፖይንት ፖይንቶችን ስክሪን ላይ እያሳየኋችሁ ማለት ነው መስራት ይችላሉ ያለኝን ነገር ሼር ማድረግ ይችላለሁ እና እስኪ እንገናኛለን በሌላም ቪዲዮ ማለት ነው መልካም ነው